Now she has written a 25 page letter where she names names. የመጀመሪያው ሰለባ የ51 ዓመቱ የጥገና ሱቅ ባለቤቱ ሪቻርድ ማሎሪ ሲሆን ሪቻርድ ማሎሪ በተደጋጋሚ ኮሲብ ሰራተኞች ጋር ጊዜ በማሳለፍ ይታወቃል። ለመጀመሪያ ጊዜ የታየው እንደ አውሮፓ አቆጣጠር ህዳር 30 ቀን 1989 ነበር። በታሳስ 13 1989 የሪቻርድ ማሎሪ አስክሬን በጫካ ውስጥ ሕገወጥ በሆነ የቆሻሻ መጣያ ቦታ ላይ ተጥሎ ተገኘ። ቀጥሎ የ43 ዓመቱ የኮንስትራክሽን ሠራተኛ ዴቪድ ስፓርስ ሰኔ 1 ቀን 1990 ተገድሎ ተገኘ። የ40 ዓመቱ ቻርልስ ካርስካዶን ግንቦት 31 ቀን 1990 የገባበት ከጠፋ በኋላ እንደ አውሮፓ አቆጣጠር ሰኔ 6 1990 በጥይት ተገድሎ ተገኝቷል። እንደ አውሮፓ አቆጣጠር ናሴ 4 ቀን 1990 ጠፍቷል ከተባለ ከአምስት ቀናት በኋላ የሽያጭ ባለሙያው የ50 ዓመቱ ትሮይ ቡረስ እንዲሁ ሞቶ ተገኘ። የሕፃናት በደል መርማሪ የሆነው የሕግ ባለሙያው የ56 ዓመቱ ቻርልስ ዲ ካምፍሬስ በመስከረም 12 1990 እሱም እንደዛው በጥይት ሕይወቱ አልፎ ተገኘ። የጭነት መኪና አሽከርካሪው ዋልተር አንቶኒዮና በስልሳዎቹ የዕድሜ ክልል የሚገኝ አንድ የፖሊስ መኮንን በተለያየ ጊዜ ሞተው ተገኙ። የአሜሪካ ፖሊስ ግራ ተጋባ። የእነዚህ ሟቾች ገዳይ ለመያዝ ሙሉ አቅሙን አሟጦ ምርመራውን ጀመረ። ሆኖም ግን የእነዚህ ሰባት ወንዶች ገዳይ አንዲት በወሲብ ስራ ላይ የተሰማራች ሴት ትሆናለች የሚል የማንም ግምት አልነበረም። በዚህ ጊዜ ሁሉ ታዲያ ምንም የፖሊስ ትኩረት ያላገኛት አይሊኑርኖስ ብዙ ጊዜ አዳዲስ መገልገያ ንብረቶችን በመያዝና የተበደረችውን መኪና ይዛ ወደ ቤቷ ትመለስ ነበር። አዳዲስ እቃዎችን በመኪናዋ ጭና በማምጣት ወደ ቤቷ ታስገባለች። ከሰዎች ጋር ስትተዋወቅ የተለያዩ ስሞችን በመጠቀሟ ምክንያት ስለ እሷ መረጃ ለማግኘትና ለመከታተል ሁኔታውን የበለጠ ውስብስብ አደረገው። ነገር ግን የፖሊስ መርማሪዎች በሰኔ 1990 የጠፋውን የ65 ዓመቱን ሚስዮናዊ ፒተር ሲምሰን መኪናን ሲመረምሩ የአይን ማኞች አይሊን ሁርኖስ ከመኪናው ስትወጣ ማየታቸውን ገለጹ። የፖሊስ መርማሪዎቹ ባደረጉት ምርመራም ከመኪናው የበር እጀታ ላይ ያለው የእጅ አሻራ ከአይሊን ሁርኖስ የእጅ አሻራ ጋር የሚመሳሰሉ ነው አገኙት። በዚህም አይሊን ሁርኖስ ሳታውቀው የፖሊስ ክትትል ውስጥ ገባች። እንደ አውሮፓ አቆጣጠር ከ1989 መጨረሻ እስከ 1990 መገባደጃ ድረስ በሰሜንና በማዕከላዊ ፍሎሪዳ አውራ ጎዳናዎች አቅራቢያ በተለያየ ጊዜና ወራት ሰባት መካከለኛና በሽምግልና እድሜ ላይ የሚገኙ ሰዎች በጥይት ተመተው ሞተው ተገኙ። እንደ አውሮፓ አቆጣጠር በ1990 መገባደጃ ላይ የፖሊስ መርማሪዎች በግድያ ወንጀል የተጠረጠሩ ሁለት ሴቶችን እየፈለጉ እንደሆነ ገለጹ። ይህኔ ከአይሊን ኖርኖስ ጋር አብራ የምትኖረው ጓደኛዋ ትሪያሙር የመርማሪ ፖሊሶችን ገለጻ እንደሰማች ጓደኛዋን አይሊን ወርኖስን እዛው ትታት ከፍሎሪዳ ሸሽታ ለቃ ሄደች። በጥር 9 ቀን 1991 አይሊን ወርኖስ በአንድ ባር ውስጥ በፖሊስ ተያዘች። ብዙም ሳይቆይ ፖሊስ ፔንሲልቬኒያ ውስጥ ሙርንም ተከታትሎ በእጁ አስገባት። የአይሊን ጓደኛ ሙር በአይሊን ወርኖስ ላይ ለተጀመረው የወንጀል ምርመራ ተባባሪ ከሆነች እሷ ላይ ክስ እንደማይመሰረትባት ከፖሊስ ጋር በመስማማት ዋስትና ተሰጣት። ሙርም እንደማትከሰስ ማረጋገጫ ከተሰጣት በኋላ ስለ ጓደኛዋ አይሊኑር ኑስ የምታውቀውን ሁሉ ለመናገር ፍቃደኛ ከመሆኗን በላይ ከፖሊስ ለምትጠየቀው እርዳታ ሁሉ በጎ ምላሿን ለመስጠት ዝግጁ እንደሆነች አሳወቀች። በጥሩር አጋማሽ ላይ አይሊኑር ኑስ ከሙር ጋር ባደረገችው የስልክ ንግግር ግድያዎቹን እንደፈጸመች እንዳወራች አታወቀ። በኋላ ላይ ኤሊኖር ኑስ ሰባት ወንዶችን አስባና ተዘጋጅታበት ስለመግደሏ የቪዲዮ ካሜራ ፊት ቁጭ ብላ ተናዘዘች። በመገናኛ ብዙሃን ጉዳዩን የሰማው ህዝብ አቤት ጉድ አለ። ምክንያቱም እውነታው ከመታወቁ በፊት የተሳሳቱ የመገናኛ ብዙሃን ዘገባዎች ህዝቡን እያደናገሩ ነበሩ። ወንጀሎቹ ከተረጋገጡ በኋላ አይሊኑርኖስ የሞት ዳንሰኛ የሚል ቅጽል ስም ወጣላት። ሴትዮዋ በመጀመሪያ ሪቻርድ ማሎሪ በተባለ ግለሰብ ግድያ ክስ ቀረበባት። እንደ አውሮፓ አቆጣጠር በጥር 1992 በተደረገው የፍርድ ሂደት አይሊን በማሎሪን እንደተደፈረችና አካላዊ ጥቃትም እንደደረሰባት በመናገር እራሷን ከተጠያቂነት ለመከላከል ጥረት አደረገች። ይህም የቪዲዮ ካሜራ ፊት ቁጭ ብላ ሰባት ወንዶችን ስለ መግደሏ ከተናዘዘችው ጋር የማይዛመድ በመሆኑ ፍርድ ቤቱ የአይሊን አቤቱታ ሳይቀበለው ቀረ። በተጨማሪም ሪቻርድ ማሎሪ ከሌሎች ወሲብ ስራ ላይ ከተሰማሩ ሴቶች ጋር በተደጋጋሚ ይታይ ስለነበር እንዲህ አይነት በደል አድርሶብኛል ብላ የመጣች ሌላ ሴት ባለመኖሯ የአይሊኑር ኖስን አቤቱታ ፍርድ ቤቱ ሳይቀበለው ቀረ። በጥር 7 1992 የመጀመሪያ ደረጃ ግድያና የዘርፊያ ወንጀል አይሊኑርኖስ በሌላም ክስ ጥፋተኛውና ተገኘች። ከዚያም ካርስካዱንና አንቶኒዮ በተባሉ ወንዶችም ክስ ቀረበባት። አሁንም በእነዚህ ክሶች ላይ ተመሳሳይ አቤቱታዎችን አቀረበች። አብዛኛው አቤቱታዋ ግድያዎቹን የፈጸመችው ራሷን ከጥቃት ለመከላከል እንደሆነ የሚያስረዱ ነበሩ። ፍርድ ቤቱ አቤቱታዋን መሠረት በማድረግ ባደረገው ማጣራት ግን ያለችው ነገር ሁሉ ያሰቶ ሆኖ አገኘው። እንደውም አይሊን ከገደለቻቸው ወንዶች ውስጥ በፍጥነት መንገድ ወይም ሀይዌ ላይ ሊረዷት መኪናቸውን ያቆሙ ሰዎች ጭምር እንደሚገኙበት ፖሊስ አስረዳ። አሊኑርኖስ አጠቃላይ አስር ሥ ዓመታትን የፈጀ ምርመራና ክርክር ከተደረገባት በኋላ እንደ አውሮፓ አቆጣጠር በ2002 የዕለቱ ፍርድ ቤት ዳኛ አጠቃላይ ክስ ውጤቶቹን ከመረመሩ በኋላ ሴትዮዋ ላይ የሞት ፍርድ አስተላለፉባት። ይህን አይሊን ወርኑስ ከፍርድ አዳራሹ ስትወጣ የማልጣቷን በማሳየት ዳኛውን ተሳደበች። ከዛም አይሊን ምናልባት ይግባኝ ማለትና ከሞት የመትረፍ እድል እንኳን እንዳይኖራት መንግሥት ያቆመላትን ጠበቆች አባረረች። በጥቅምት 2002 መጀመሪያ ላይ የፍሎሪዳ አስተዳዳሪ የሆኑት ጄ ቡሽ ጣልቃ በመግባት የአይሊን የሞት ቅጣት ተግባራዊ ከመሆኑ በፊት ከአይምሮ ህመም ነጻ ስለመሆኑ እንዲጣራ ሐሳብ ባቀረቡት መሠረት ሶስት የስነ አእምሮ ባለሙያዎች ጤናዋን ምርምረው ውጤቱን እስከሚያሳውቁ ድረስ ለጊዜው የሞት ቅጣቱ እንዲዘገይ ተደረገ። በኋላ ግን የሕክምና ባለሙያዎቹ የሴትዮዋን አእምሮ ጤንነት ካረጋገጡ በኋላ የሞት ቅጣቱ ተግባራዊ እንዲሆን ተወሰነ። አሊ ኑርኖስ በጊዜው 46 ዓመቷ ነበር። ከመሞቷ በፊት እንደ አብዛኛው የሞት ፍርደኛ ለመጨረሻ ጊዜ ልትመገበው የምትፈልገው ምግብ እንዳለ ተጠየቀች። ቡርኖስም ምግብ አልፈልግም፣ አንድ ስኒ ቡና ብቻ አለች። ከሞቷ በፊትም የምትለው ነገር እንዳለ ስትጠየቅ የመጨረሻ ንግግሯም እንዴ የሚል ነበር። አዎ በመርከብ እየተጓዝኩ ነው ማለት እፈልጋለሁ። በነፃነት ቀን ከጌታዬ ከኢየሱስ ክርስቶስ ጋር ሆኜ ይመለሳለሁ። ትልቋ እናትና መርከቡ ሁሉም ይመለሳሉ፣ አለች በጥቅምት 9 ቀን 2002 በስታርኬ ፍሎሪዳ ውስጥ በተሰጣት ገዳይ መርፌ እቺን ዓለም ተሰናበተች። የአይሊኑርኖስ አስክሬን በሚቺጋን በሚገኝ ጫካ ውስጥ እንዲቃጠል ተደረገ። አይሊኑርኖስ የጤና በማይመስል መልኩ አንዳች ርኅራ የሌላት ገዳይ ነች። አንዳንዶች ለአይሊኑርኖስ ጭካኔ እንደ ምክንያት በልጅነቷ የደረሰባትን ጾታዊ ጥቃት ያነሳሉ። በተለይም ተኩሰ የገደለቻቸውን ሽማግሌዎች በአያቷ ፋንታ የተበቀለቻቸው እንደሆኑም የሚናገሩ አሉ። ለመሆኑ አይሊኑርኑስ በአያቶቿ ቤት ምን ተፈጽሞባት ነበር የሚለውን ለመመልከት ያክል በወንድ አያቷ ሊናገሩት የሚከብድ ጭካኔ ተፈጸመባት። ከዛም ባለፈ በአያቶቿ ቤት ገና በ10 ዓመቷ በቤተሰብ አባላት ለተደጋጋሚ አካላዊና ጾታዊ ጥቃት ተዳረገች። አይሊኑርኑስ ገና የ11 ዓመት ልጅ እያለች ከፍተኛ የሲጋራ ሱስ ውስጥ በመግባቷ ገንዘብ ሊከፍሏት አለዛም ሲጋራ ሊሰጧት ከሚችሉ ወንዶች ጋር ሁሉ መተኛት ጀመረች። በዚህ ምክንያት የሲጋራ አሳማ የሚል አሸማቃቂ ቅጽል ስም ወጣላት። አይሊን ኡርኖስ በዛ እድሜዋ የገባችበት ዮሲብ ሥራ እኩዮቿ እንዲያገሏትና ብቸኛ እንድትሆን አደረጋት። በዚህም በተደጋጋሚ ከአያቶቿ ቤት ለመጥፋት ሞክራለች። አንዴም በባህሪ ብልሹነት በፖሊስ ተይዛ ወደ ታዳጊዎች እስር ቤት ተልካ የተወሰነ ጊዜ በእስር ቤት አሳልፋ ተለቀቀች። በኋላ ላይም ልክ በ14 ዓመቷ ማንነቱ ባልተገለጸ ሰው በገጠማት ተገዶ መደፈር ነፍሰ ጡር ነች። በኋላም ወንድ ልጅ ወለደችና ሕፃን ልጇ ለማደጎ ተሰጠ። አይሊን ኡርኑስ ከወለደች በኋላ ትምህርቷን አቋረጠች፣ ከአያቶቿ ቤት ወጣች። ከጎዳና ኑሮ ጋር በሚመሳሰል መልኩ በፓርኮችና ተበላሽተው በቆሙ መኪኖች ውስጥ እያደረች በከፍተኛ የአልኮል ሱስ ውስጥ ገብታ ህይወቷን መክፋት ጀመረች። በዚህ ማልታ ዳይ አይሊኖርኖስ ፍሎሪዳ ውስጥ ሉዊስ ግራትስፌል ከተባለ ሰው ጋር ተገናኘች። ሉዊስ ግራትስፌል የገንዘብ ችግር የለበትም የሞላለት ሀብታም ነው። ወጣትነቱ የማረከው ሉዊስ ግራትስፌል የ20 አመቱ አይሊኖርኖስ ጋር ጋብቻቸውን በመፈጸም አብሮ መኖር ጀመሩ። ትዳራቸው የቆየው ግን እጅግ አጭር ለሚባል ጊዜ ብቻ ነበር። ባንድ ወር ውስጥ ተለያዩ። ሉዊስ ግራትስፌል አይሊን ድብደባ እንዳደረሰችበት ገለጸ። አይሊን በበኩሏ ጥቃት ያደረሰባት እሱ እንደሆነ ተናገረች። አይሊን ኡርዱስ ከባሏ በተፋታችበት በዛ ወር ወንድሟ ኪት በካንሰር ሞተ። ችግር ተደራረበባት። የአልኮል ሱሰኝነቷ እያሸነፋት ሄደ። በኋላም ሰላምን በማወክና በሥርዓት አልበኝነት በፖሊስ ቁጥጥር ስሯለች። ብዙም ሳትቆይ ከእስር ብትለቀቅም እንደ አውሮፓ አቆጣጠር በ1980ዎቹ መጀመሪያ ላይ በዝርፊያና ከዘራፊዎች ጋር በመተባበር ወንጀሎች ላይ መሳተፍ ጀመረች። ከዚህ በተጨማሪም የተጭበረበሩ ቼኮችን በመያዝ በስርቆት እና ሰክሮ በማሽከርከር ወንጀሎች ክስ ቀረበባት። እነዚህን ወንጀሎች ስትፈጽም የተለያዩ ስሞችንም ለመጠሪያነት ትጠቀም ነበር። አይሊን ኡርኖስ በኋላ ላይ አብዛኛውን ጊዜዋን በወሲብ ሥራ ላይ ማሳለፍ ጀመረች። በዚህ ጊዜ ነበር አንድ ብላ የግድያ ወንጀሎችን የጀመረችው። አይሊን ኡርኖስ የተወለደችው በካቲት 29 1956 በአሜሪካ በሮችስተር ሚችጋን ነበር። ወላጆቿ እናቷ ዳያን ርኖስ እና አባቷ ሊዮ ፒትማን ከመወለዷ በፊት ገና በማኅፀን ሳለች ጋብቻቸውን አፍርሰው ተለያዩ። አባቷ ሊዮ ፒትማን እሷ ከተወለደች በኋላ አላያትም። በወቅቱ የአይሊኑርኖስ እናት ዳያን ገና 20 ዓመት እንኳን ያልሞላት በአስሮች እድሜ ላይ ነበረች። አይሊኑርኖስ ገና በተወለደች በሳምንት ውስጥ እሷንና ሕፃኑን ታላቅ ወንድሟን ኪትን እናታቸው ዳያን ለማሳደግ አቅም በማጣቷ እናትና አባቷ ጋር ወይም አያታቸው ጋር ትታቸው ሄደች። የዳያን ወላጆችም ሁለቱን ህፃናት ማሳደግ ጀመሩ አይሊኑርኖስና ታላቅ ወንድሟን አይሊኑርኖስ አባቷን አታውቀውም አባቷን ለአንዴ እንኳን አይኑን ሳታየው እሷ ገና ህፃን እያለች በአስገድዶ መድፈር ወንጀል ተፈርዶበት በስር ላይ ያለ ራሱን አጠፋ አይሊኑርኖስ በአያቶቿ ቤት ያደገችው ከሁለት አጎትና ከሁለት አክሶቿ ጋር ነበር ገና በሳምንታት ዕድሜ በእቅፍ እያለች እናቷ ለአያቶቿ የሰጠቻት አይሊን ውርኖስ 10 ዓመቷ ላይ ወላጆቼ ስትላቸው የነበሩት አሳዳጊዎቿ አያቶቿ መሆናቸውን አወቀች። አክስቴ ስትላት የነበረችው ዲያን ደግሞ እናቷ እንደሆነች አወቀች። ከዛም ብዥታ ውስጥ ገባች። የማንነት ጥያቄ በውስጧ መመላለስ ጀመረ። ቁጡና ግልፍተኛ ታዳጊ ሆነች። በዚሁ ባህሪዋም በትምህርት ቤት ጓደኞቿ በመፈራቷ ይሸሿስ ጀመር። የአሜሪካ የመገናኛ ብዙሃን ዘገባዎች በኋላ ባይሊኑር ኑስና ከ30 በላይ ሴቶችን የገደለው ቴድ በንዲ መካከል ያለውን የአስተዳደግ ተመሳሳይነት አነጻጽረው ሲዘግቡ፣ ቴድ በንዲም ለአመታት ወላጆቹ እንደሆኑ በማመን ካደገ በኋላ ወላጆች ያላቸው ሰዎች አያቶቹ፣ እህት ያላት ሴትም እናቱ መሆኗን የተረዳው ቆይቶ ነበር። በዛ ላይ የያት ጭካኔ ከቴድ በንዲ በተመሳሳይ አይሊ ኑርኖስንም ገጥሟታል። በእሷ ዙሪያ ከተሰጡ አስተያየቶች አብዛኞቹ ሴትዮዋ በበቀል ተነሳስታ ግድያዎችን እንደፈጸመች ያመላክታሉ። አይሊኖር ኖስ ከሞተች በኋላ ታሪኳን የተመለከተ መጽሐፍ ለንባብ የበቃ ሲሆን የፊልም ባለሙያዎች በሕይወት ታሪኳ ላይ የተመሰረቱ ዘጋቢ ፊልሞችን ወይም ዶክመንተሪዎችን በማዘጋጀት ለእይታ አብቅቷል። እንግሊዛዊው የዘጋቢ ፊልም አዘጋጅ ኒክ ብሮንፊልድ አይሊን ኡርኖስ ታሪክ ላይ የሚያጠነጥኑ ሁለት ሥራዎችን ለእይታ አቅርቧል። የመጀመሪያው በ1993 አይሊን ኡርኖስ ስሴሊንግ ኦፍ ኤሴሪያል ኪለር የሚል ዘጋቢ ፊልም ሲሆን፣ ሁለተኛው ደግሞ ከ10 ዓመታት በኋላ የተሰራው አይሊን ላይፍ ኤንድ ዴስ ኦፍ ኤሴሪያል ኪለር በሚል ርዕስ ለእይታ አቅርቧል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም